ሮዚ ደግሞ የምትጡል የምትጥቀው ወይኔ እናት አፏ ደስ ሲል፣ ወይኔ እናት ስታሳዝን ስታወራ ራሱ በቃ ሮዛ ትሰምኛለሽ፣ በአንቺ ምክንያት አንቺን ወደድኩ ብሎ በረኪና ጠጥቶ ሆስፒታል እንደገባ ልንገርሽ። ለአንቺ ብሎ ይሞት ሕይወትና ሞት ሁልሽ አሁን መግባባት አልቻልን ማለለ ሰይድ፣ በአንቺ ምክንያት በረኪና ጠጥቶ በረኪና ለአንቺ ብሎ ሰይድ ታመመ።

አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዴት ናችሁልኝ? ሰላም ናችሁልኝ ወይ? ሰላማችሁ ብዝት ይበልልኝ። የአገሬ ልጆች ከያላችሁበት ሰላምታዬ የደረሳችሁ። እንግዲህ ዛሬ ተመልሼ በሌላ ቪዲዮ መጥቻለሁ። ያኛው ቪዲዮ ላይ እንደነገርኳችሁ ሁሌ እመጣለሁ። ከዚህ በኋላ የጀርባ ቅማለሁ መሆንባቸው የሰኢድ ሴቶች ላይ ማለት ነው። እና ዛሬ ደግሞ የመጣሁት በጣም ደንግጠናል። ቤተሰብ በሙሉ በቃ ይሄ ልጅ ምን እየሆነ ነው ብለን ሁሌም በቃ እንዳለን ነው። ከአቅማችን በላይ ሆኖብናል፣ ምናምን እና ብሎ ብሎ ደግሞ አሁን መርዝ ማለት በረኪና ጠጥቶ እንደገና ሆስፒታል ገብቶ ምናምን አይነት ነገር ላይ ነው ያለው አሁን ላይ ማለት ነው። እና ማለት የምርህን ነው ሰኢድ፣ የምርህን እንደናንተ ነው። ቪዲዮ ላይ ነው ያየሁት እና እኔ ደንግጫለሁ። በቃ በጣም ነው የደነገጥኩት፣ የነበረው የመጀመሪያ ስትሰሙ እናንተ ራሱ እንደ ቤተሰብ በጣም ነው የሚያስደነግጠው እና ልጅ ወዴት ወዴት እየሄደ ነው ያስብላል። በቃ እግራ ገብቶናል ማለት ነው እና ወይ ደግሞ እየቀለድክብንም ከሆነ ስ አንዳንዴ በውስጥ ጻፍልን፣ እንዲህ እንዲህ ነው፣ ሴቶቹ እንዲህ እንዲህ ለማስፈራራት ነው ምናምን ብለህ ጻፍ ጻፍ አድርግልን፣ እና እኛም በቃ ተንፈስ ስንላለን አንፈራን። ቢያንስ አሁን እኮ የእውነት እየመሰለን እኛም ከህዝቡ እኩል በቃ ግራ እየተጋባን ከሴቶቹ እኩል ግራ እየተጋባን ነው። ቤተሰቦች እንኳን እንደው ለትንሽ ለማዘር እንኳን ለማየ እንኳን ብታዝንላት ምን አለበት እንደው ትደነግጣለች ብለህ ብታስብ እድሜም ገፋ ያለ ስለሆነ ከባድ ነው ለእናትና ለአባትና። እባክህ ሰኢድ፣ ለምንድን ነው እንደዚህ የምታደርገው ደግሞ ብለህ ብለህ ለሴቶች ማለት ለሴት ልጅ ሴትን ስላችሁ እያሳነስኩ ሳይሆን እንዴት ለሴት ልጅ ብለ እንዴት እንዲያነግር ታደርጋለህ ማለት ቃላት እራሱ ያጥረኛልን ስለአንተ ስናገር ማለት ነው የምር የምር የምር ለእሷ ብለህ ነው እንደዚህ ያደረግከው ወይስ ሌላ ችግር አለ ደግሞ ጠጥታሃል በረኪና ደግሞ ምን አይነት በረኪና ማለት ሌላ ለየት ያለ ነገር ብትሞክር ምን አለ ሁላችሁ በረኪና እያንቱም እንግዲህ በረኪና ነው አንተም በረኪና ብላ ብላ ደግሞ ሮዚም በረኪና ጠጣች ብላችሁ ኧረ በፈጠራችሁ እንዴ በረኪና መሸጥ ጀመራችሁ እንደ ፋብሪካ አቋቋም እንደ ሰይድዬ ወንድሜ ሳላውቅ የበረኪና እንትን እያስተዋወክልን ነው አዳማ ላይ ከፍታል እንዴ እንዴት ነው የሆነ ፊርማ ነገር ከፍታ ምን አልባት በዛ መንገድ እያረክ በሲስተም እያስተዋወቅ ከሆነ ነገር ማለት ሁላችሁም በተራ በተራ በረኪና ነው ተጠጡት ሌላ ነገር እስቲ ሞከር ብዙ አይነት አገዳደል አለ ብዙ አይነት ሰው የሚገል ነገር አለ ሁላችሁም በረኪናው ነበርና ትንሽ ቀየር አድርጉት ይሄ በረኪና በጣም በዛ እኔ ራሴ ልጠጣ እንዴ? አሁን በሚቀጥለው ቪዲዮ ስመጣ በረኪና ልጠጣ ነው ብዬ ነው መጣሁ። ኧረ በእናትህ ትንሽ እስቲ አስብ፣ ግራ አታጋባን። ስንት አራት ሶስት ወንድሞች ከአንተ በላይ አሉ እንደዚህ አይነት ነገር ተፈጥሮ አያውቅም በቤተሰብ። የአንተ እኮ ትንሽ ከፋ። እውነቴን ነው የምልህ ሰኢድ፣ እኔ እንዲህ ብዬ በሚዲያ የምናገረው በውስጥ ፍል ምናምን አትመልስም። አብዛኛው ጊዜ እንደውም ሱመያ ከሱመያ ጋር ነው በብዛት የምናወሩ። አንተ እኮ በቃ ምንም እንትን አትልም ቀልብ በሙሉ ያሉ ሴቶቹ ላይ ነው። ዛሬ የትኛዋን ነው ማገባው፣ የሚቀጥለው የትኛዋን ነው ማገባው እያልክ ነው ምሳሌ የምታስበው። ታራ ወደ ራስ ተመለስ ባክህን ሰኢድ። እንደዚህ አይነት ነገር አንተ አታውቅም። አንተ ላይ አንዱ እንግዲህ፣ ጋይስ የእሱ ነገር እንደምታየት ነው። ሁሌ ግራ እንዳጋባ ነው። እንደ አንድ ሰው ታዛቢ ሆኜ ነው በቃ የምናገረው። ምክንያቱም ምንም ላደርገው አልቻልኩም። እና እሱ መያየ ትሻላለች። ትንሽ እሷ እንኳን ሰው የሚላት ትሰማለች፣ መለስ ትላለች፣ ትፈራለች። አንተ ግን ምንም እንትን። በተረፈ ደግሞ ሴቶቹ ሮዚ ደግሞ የምትጡ የምትጥቀው ወይ እኔ እናት አፏ ደስ ሲል፣ ይሄ እኔ እናት ስታሳዝን ስታወራ እራሱ በቃ አይታቸው። አማርኛዋ በጣም ደስ የሚለው፣ የምታሳዝን ነገር አላት። በቃ ቪዲዮ ላይ ሳያት ምናምን ደሞችንኬ ተመጠት ምስኪን ደግሞ ተረኛ ናት ብዬ ነው የማስበው። በጣም ነው ቤተሰብ የለሽም። እስኪ ወጣ ብለሽ ሊደራስሽ ቤተሰብ ጠጋ በይ። አያዋጣሽም፣ እኔ ልንገርሻ አያዋጣሽም። እሱ ለራሱ ብዙ ጣጣ ያለበት ነው ፋሚሊው ምናምን፣ ሱመያ ሁሉም ታሪክ ታውቂያለሽ። ከሱመያ ጋር ይቅርብሽ እናቴ። እኔ ምልሽ ይህንን ነው ይሄናት። በጣም ተሳዘኝ። ህይወትሽ እንዳይበላሽ እንደ አንድ ሴት ልጅ ስነግርሽ ማለት ነው። ታሳዝኛለሽ። እኔ ደስት ያለሽ ስልሽ ደግሞ አንቺን ደግፌ ምናምን አይደለም ግን ስለምታሳዝኝ ነው። አነጋገርሽ ምንሽ ደስ ይላል? ምን የምታውቂው ነገር ያለ አይመስለኝም እና ትጎጃለሽ ብዬ ለማለት ነው። እባክሽን፣ ሌላ ምን እንደምል አላውቅም። ቤዛ ደግሞ ወደ ቤዛ ደግሞ ስመጣ ምን አስነገረሽ? አሁን አንቺ ለሷ ሄደሽ ከአንዳንድ ተነስተሽ ለሱ እሱ ለኔ የያዝንልኛል ብዬ ነው ምናልባት ያዝንልኛል ብዬ ነው እንደዚህ ሆንልኛል ብዬ ነው ከራራልኝ ስለምወደው ምናም ትልሽ ያታፍሪ ትንሽ የማይዝሽ መጀመሪያ ላይ አመጣጥሽ፣ እዲህ ሲጀመር መጀመሪያ አመጣጠሽን አልወደድኩትም። መጀመሪያ ራሱ የሆነ ዘልበድ ቀልበድ ታደርጊያለሽ፣ አልወደድኩትም አመጣጠሽ ራሱ። አሁን ደግሞ ብሶብሻል፣ በጣም ያልታወቀብሽ ሆነሻል ሳይሽ ራሱ። እና ለልጅቷ መንገር ምን አስፈለገው ሮዚ? ሄደሽ እንዲንዲ ሰኢድ ሆስፒታል፣ ገባ፣ ተኛ። በአንዴ በአንድ ቀን ምን አናገርሽ? ምን አስቸኮልሽ? አይደርስም እሱ ሲነሳ ራሱ አይነግራትም ያለው ነገር ሲጀመር ይወደኛል ብለሽ እንደዚህ አይነት ነገር ማድረግ አልነበረብሽም። እሱ ሊወድሽ የሚችለው እንዲህ አይነት ነገር በማድረግ አይደለም። ብዙ ነገር አለ እኮ የሰው ልጅ እንዲወድሽ የምታረጊበት ነገር። እንደዚህ አይነት የሰው ልጅ አደጋ ላይ የሚጥል ነገር ማድረግ አልነበረብሽም ሮዚ። በጣም ነው የምታሳዝነው፣ ምስኪናት። ግን አንቺ የሆነ ያሰብሹ ነገር እንዳለ ይታየኛል ይታወቀኛል የሆነ ነገር እንዳሰብሽ ያስታውቃል። እና ተረጋጊ። ምንም አልጣምሽኝም። ማይ ባይሆን ሮዚ ነው የምትጎዳው። ተሰዝነው እሷ ናት። አይመስልም የምስልምና ማለት ነው። እና ጣም ነው የምታናድጁ። እኔ እንዴት እንደተናደድኩብሽ። ሲቀጥል ግን በቃ ሁለታችሁ ከሱ ብትርቁን ይደስ ይለኛል። ለሱ መያ ተውለት፣ እሱ የፈለገውን ይበል ምናምን። እናንተ ካጠገቡ ካራቃችሁ እሱ ምንም ሊያመጣ አይችልም። እኔ ይሄንን ነው ምለው። እናንተ ብቻ ካጠገቡ ራቅ በሉ። እሱ ወደ ራሱ ይመለሳል። እናንተ ራሱ እኮ ፋታ አልሰጣላችሁ እሱ አበደና እናንተም አብራችሁ ታብዳላችሁ እንዴ ደግሞ ነገ ምን ልትፈጥሩ እንደሆነ አላህ ብቻ ነው የሚያውቀው የነገውን አላህ ነው የሚያውቀው ምን ልታመጡብን እንደሆነ አረበ እናታችሁ ሴቶች ተረጋጉ አታሰድቡን በሴቶች ዴ ሰኢድ እኔ አንተ የምልህ ወደ ስራህ ተመለስ ወደሚያዋጣ ጥሩ ስራ ትሰራለህ ትሯሯጣለህ የነገ ታስተካክላለህ በስራ ትታማም ብቻ በጣም ብዙ አላማ ያለ ሰው ነ ብዙ ነገር መፍጠር የምችል ሰው ነ። እንደምንም ቀስ ብለ ልጆችን ሜ ሱመያ ጋ ተመለስ። ሱመያ ምስኪን ናት፣ እኔ ነው ልል የምችለው። ያው የእሷ ሲስተሞች ምናምን አሁን ላይ ያለችበት ምናምን የራሷ ነገር ነው፣ ግን በአትሆኑ ራሱ ከእሷ ጋር በቃ አርፈ ቁጭ ባይል ስ እስቲ ተረጋጋ። እኔ በዚህ አይነት እኔ ጋይስ ህይወቱ የሚጠፋ ነው የሚመስልኝ። እኔ አላውቅም፣ ነገ ላይ ደግሞ ምን ሊሆን እንደሚችል በጣም ነው ማስብለት በቃ እና ለማንኛውም ይሄ ሌላችሁን የመጣሁት በጣም ወዳችኋለሁ። ሰላማችሁ ብዝት ይበለልኝ። ደግሞ ይቀረ ያ ነገር አለ፣ ሰብስክራይብ አድርጉ። ሁሉ የምላችሁ ነገር ማለት ነው፣ ሰብስክራይብ አድርጉ። ተመልሼ እመጣለሁ። ቻው